አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የይት ቤተሰቦች ሰላም ናችሁ? እንዴት ናችሁ አላችሁልኝ? ሰላም ናችሁ። እኔ ጋር አልሀምዱላ ሰላም ነው። ባገርም ያላችሁ ከአገርም ውጭ ያላችሁ በያላችሁበት የፈጣሪ እዝነት በረከት አይለያችሁ። ሰላማችሁን ብዝት ብዝት ያደርግላችሁ በያላችሁበት ማለት ነው ዛሬ ነገ እንሻአላህ ሰዎቹ ውጭ ሊወጡ ነው ማለት ነው እና ይስተራሃ ሊወጡ ነው እንግዲህ። ከዚህ ጀምአ ቀድሞ ምን የእናት ቤት ነው የምሰራ በልጆቹ ቤት ቀድሞ አሉ። ሁሉም የሚሰበሰበው እኔ ጋር ስለሆነ እንግዲህ ሲወጡ፣ አንዳንዶቹ ሁሉም እንደ ራሳቸው ያሉ አንዳንዶቹ ቀድሞ ሰራተኛ እየተገባ የተወጣ የማይሉ አሉ ማለት ነው። እንግዲህ ቀድሞ እነሱ ያው የራሳቸው ይዘው ፈታ ሲሉ እኛን ቀድሞ ያለንን ይሄንን ይዘን ፈታ ዘና እንላለን። እንሻአላ ብኢዝኒላ፣ አላህ ከሪም። ነገ ጁማ ነው። የተጨነቀ አላህ የሚፈርጅበት ከን ያድርገው። አገራችንም አላህ ሰላሙን ያምጣልን ሀገራችን አላህ ሰላሙን ያምጣልን። የተቸገረ የተጨነቀ ሁሉ አላህ ይፈርጀው፣ አላህ ሰላሙን ያምጣው። በያላችሁበት በድዋ አነደሳሳ በድዋ አትርሱን። እንግዲህ በሰላም ወጥቶ በሰላም መግባት የመሰለ ነገር የለም። አላህ ለሁላችንም በያለንበት ሰላማችንን ብዝት ያድርገው እንሻ አላህ እስቲ በቅንነት ላይክ ሰብስክራይብ አድርጉኝ። እሞ ኢብራሂም ነኝ የስደቷ ከርታታ የማርያም ቅመሞች። ላይክ አድርጉኝ እስቲ በቅንነት ማለት ነው። ላይክ በቅንነት ቅን ልብ ያላችሁ፣ ሁሌም ቅን የምታስቡ በቅንነት ላይክ አርጉ። እናንተ ነው መልካም ሆኑ። አላህ ይወፍቃችሁ በያላችሁበት ሰላሙንን ብስት ያድርግላችሁ። መልካም ቀን ይሁንላችሁ። ኢንሻአላህ እንግዲህ ነገ ጁማ ነው፣ ከቤት አንውልም እስከ ሁለት ሰዓት ምሽቱ፣ እስከዚህ ሰዓት ድረስ እዛው ሆስተራ ማለት ነው እና በሰላም ተመለሱ ብላችሁ ዱዓ አድርጉልኝ ማለት ነው።